ባዩሸ ከዶክተሩ ጋር ተደራድራ የሀናን ውጤት ለመስረቅ ገንዘብ ይዛ እንደሄደች ተነጋግራም ወይዘሮ ሜላት እንዳጋጣሚ አጌታ አዋረደቻቸው። የሰማችውንና እንዲሁም ከዶክተሩ ጋር እያወራች የነበረውን ነገር ወይዘሮ ባየሽ በመስማቷ በእጅጉ ተናደደችና አንችነሽ ለካ በህይወቴ የምትጫወችው በማለትም በእጅጉ ተናዳ አዋረደቻት። ወይዘሮ ባይሽ ይገባታል። እናም ወይዘሮ ሜላት እስከዛሬ አሃና ላይ ያደረገችው ግፍ በጣም ስላሳዘናት እና ራሷን ስለጸጸታት እዋክችን ልጅ ቅርበይ ብላ አልጨርሳለች። አህናም እኔ እውነት ሳሊዛ አልከራከርም። እናንተ ቤተሰቦች ሆናችሁ አልሆናችሁ ጉዳይ አይደለም። ሁሉንም አሟልቶ የያዘ እናትም፣ አባትም፣ እህትም ወንድምም ወረቤትም አክስትም አጎትም ሆኖ ያሳደገኝ አባቴ ስላለኝ የእናንተን ገንዘብ ወይም ደግሞ የእናንተን ቤተሰብነት ፈልጌ ሳይሆን ታሪኬን በመሰረቄ በጣም ተናድጄ ስለነበረ ነው። እናም ዲ ኤን ኤ ምርመራ ተደርጎ መለየት አለብን ማን እውነተኛ እንደሆነ የሚለው እንጂ ከዚህ ውጭ ሌላ የሚያሳስበኝ ነገር የለም አለቻት። ወይዘሮ ሜላትም እባክሽን ልጄ ይቅርበኝ፣ እኔ ለነገሮች አኳይ ስለሆንኩ ነው አለች። ሲቀጥል ደግሞ የሃናን አባት አቶ ኖላዊንን ወይዘሮ ሜላት ተንበርክካ ተማጸነቻቸው። ልጅ ላይ የቤት ሰራተኛ አድርጊያት ነበረ። ሲቀጥል ደግሞ አንተ በጣም የተባረክና መልካም አባት ሆነህ ልጄን እዚህ ደረጃ ድረሳታል። ልጄ በእጅጉ አስተዳደጓ ለየት ያለና አስተዋይ ልጅ ሆናለች። ስለዚህ እባከን ይቅር በላይ በማለትም ተማፀነች። እናም ሀና በእርግጥ የአባቷን እና የቤተሰቦቿን መገናኘት ሲያስጨንቃት ለአባቷ አልተናገረችም ነበር። ወይዘሮ ሜላት ስሜታዊ ስለሆነች በድንገት ዘረገፈችው። አቶ ኖላዊ የሰሙትን ማመን አቅቷቸው ደነገጡ። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ኖላዊ ቀጣይ ፓርት ይዘን መጥተናል ማለት ነው። በእጅጉ የሚያሳዝን ነገር ቢፈጠርም ግን ደግሞ አሁን ላይ ወይዘሮ ሜላት በመድረሷ ሁሉም ነገር የእርግብና እንዲሁም ደግሞ የባዩሸ ሴራ ድምብርብሩ ወጥቶ ተገልጠዋል ማለት ነው። አንዳንድ ጊዜ እውነትን ይዘን ከተጓዝን ምንም ቢሆን ምንም የሚቀር ነገር የለም። እውነትን መያዝ ማለት እንደ ሀንቾ ነው። አሀንቾ ልቧ ንጹህና የዋህ እንደሆነች ወይዘሮ ባዩሽም መስክራለች። ወይዘሮ ባዩሽ ሀናን የሚወዷት ለምን ይመስልሻል? ንጹህ ልጅ እና ልቧ የዋህ ስለሆነ ነው። ስለዚህ ከማንም ጋር ትጣይያለች። እርግብን ስትመክር ነበረ። ስለዚህ አንድ እንደ የዋህነት ብዙ ቢጎዳም ደግሞ ይከሳል። ሀና ልቧ ንጹህ ስለሆነ ውጤቷን ተመርምረው ሲጨርሱ ወይዘሮ ባዩሽ በጎን ገብታ ከዶክተሩ ጋር በብዙ ብር ተደራድራ ነበረ። እናም ብትደራደርም ግን በፍጹም አንቺ እንዳልሽው አይሆንም የሚል ፈጣሪ ስላለ ወይዘሮ ሜላትን ዶክተሩና ወይዘሮ ባዩሽ ሲያወሩ በኃይለኛውም ሲደራደሩ ስለነበረ ሰማችና አንድ አጋጣሚ የሰማችውን ጉድ፣ ዘክዝካ አውጥታ ወይዘሮ ባዩሽ ላይ ጉፍ ብላ ጉሮሮዋን አንቃ ያየችውንና የሰማችውን ነገር ለዶክተሩም ቢሆን ዋጋህን ታገኛለህ ብላ ዛተችበት። ወይዘሮ ባዩሽም ላይ ዝታባት፣ ወይዘሮ ሜላሽ ጠብቅኝ፣ እኔም የማደርገውን አውቃለሁ በማለትም አስፈራርታት ሄደች። ከዛም ቀጥታ አሃና ጋር ሄዳ ልጄ አሁን ሁሉንም ነገር አረጋግጫለሁ። ውጤቱ መጣ አልመጣ ጉዳይ አይደለም። ውጤቱ ተሰረቀም አልተሰረቀም ጉዳይ አይደለም። ልጅ አንቺ እንደወንሽ በእርግጥ አረጋግጫለሁ አለቻት። ሀናም ደነገጠችና ማለት እንደትትይ አለቻት። እንደትማ ባዩሽ እርግብን ውጤት ለሀና የሀናን ውጤት ለኔ ማድረግ አለብህ ስትለው ዶክተሩ ለምን እንደ ስላትም እውልክ፣ የፈለግከውን ገንዘብ እሰጠሃለሁ። እናም የወይዘሮ ሜላት ልጅ እርግብ አይደለችም ሀና ናት። ይህ ነገር ደግሞ የተጠቀምንበት እኔና እርግብ ጦርነቱን ተፋልምን ነው ስለዚህ እባካይ ብላ ስትለምነው ሰማች እና ለምን አንቺ ተባበርሻት ሲልም ዶክተሩ እናማ እኔ በልጅነት የጀምሬ የወይዘሮ ሜላት ጓደኛ በሆንም፣ እኔ ግን በድህነት እየኖርኩ ነው። እሷ ከድህነት ወታ አልፎላት ሶስት ልጆች አሏት። እኔ ግን አንድ ልጅ የለኝም፣ ንብረትም የለኝም። ስለዚህ ግዴታ የእሷን ህይወት በቃ ብርቅስቅሱ ማውጣት አለብኝ አለች። ምን አለ ዶክተሩ የምትፈልገው ገንዘብን አይደለም ስለዚህ በገንዘብ እንደራደር ስትለው ዶክተሩ መሸ ሲል፣ ወይዘሮ ሜላት ይሄን ሁሉ ቀስ ብላ በማዳመጥ ዘላጉ ዶክተሩም ላይ እባዩሽም ላይ ተከመረችባቸው። ዶክተሩም አሁን ወይዘሮ ሜላትን እየተማፀነ ይገኛል። እባክሽን ስራዬን አታበላሽብኝ ሲል ስራህን ያበላሸኸው ለገንዘብ ብለህ የንጹሐንን ደም እየቀያየርክ በሀቅ የማት ሰራ ስለሆንክ ነው። ስለዚህ ይሄ የሁላችሁም ዋጋ ነው በማለትም አሃና ላይ ሂዳ ተደፍታ ይቅርታ አደረገች። አሃና በእጅጉ በጣም እውነታውን ወይዘሮ ሜላት ስላወቀች በጣም ደስ አላት። ወይዘሮ ሜላት አሁን እያንዳንዱ ነገር ባደረገችው ተጸጽታ አቶ ኖላዊ ለሚጋ ሄዳ ይቅርታ ብጠይቅም አቶ ኖላዊ የምን ይቅርታ ነው ሲልም፣ ልጅህ ልጅህ ናት ልጅህ የአንተ ልጅ ናት በማለትም ነገረቻቸው፣ ደነገጡ። አቶ መስፍን የሀና ወላጅ አባት ደግሞ በጣም መልካምና እጅግ ደስ የሚል ሰው ነው። ሀና ልጄ ብትሆን እመኛለሁ ሲል ነበር ሰላም ስጠይቀው። እናም አሁን በእጅጉ ተደስቷል እና ልጄን እንግዲህ በደስታ መንከባከብ አለብኝ እያለ ነው። ግን ሀና በአቶ ኖላዊ ስለማትደራደር በጣም እንደ መቅናት እያደረገው ይገኛል እና ምን አይነት እንደ ታርጎ ቢያሳድጋት ነው በፈጣሪ እያለም በአስተዳደጓ በእጅጉ ተደምሟል። ነገር ግን የሚያሳዝነው ነገር አቶ ኖላዊ አሁን በእጅጉ ፈርቷል። ለምን ቤተሰቦቿ ማገኝቷ ቢያስደስተውም ግን ደግሞ ልጄ ጥላይ ትሄዳለች ወደ እነሱ ትሆናለች በማለት በጭንቀት ላይ እና በሀዘን ላይ ይገኛል። ሀና ግን ቤተሰቦቼ ለእኔ ምኔም አይደሉም፣ ግን እውነታውን ስላወቁ ደስ ብሎኛል አባዬ እንተ ለእኔ በቄ ነ ማንንም ምንም አልፈልግም አለች አቶ ኖላዊ ልጄን ሳላገናኛት እኔ አንድ ነገር ብሆን ማንም የላትም የሚል ነበር እስከዛሬ ስጋቱ አሁን ደግሞ ቤተሰቦቿን ስታገኝ በእጅጉ እየፈራና ና እየተጨነቀ ይገኛል ልጄ አባቶቿን ቤተሰቦቿን አገኘች ማለት እኔ እዚሁ ያለ ሰው ቀረው ማለት ነው እያለ ነው ወደ ደሴ ቶሎ ታክመን እንመለስ ሲላትም እሷ ደግሞ አባዬ እዚህ እኮ ሰዎቹ የዋሆች ናቸው ምናምን እያለች ትደልለዋለች። እርሳቸውም አሁን ቤተሰቦቼን ስላገኘው አዲስ አበባ ሰምቼ እቀራለሁ እያልሽኝ ነው አላት። ኧረ አባዬ እንደዛ አይደለም። ምን አስበህ ነው? አንተ ለእኔ ሁሉም ነገር ነ ስትለው፣ አይ አይደለም ለደግነት ከሆነ ከወሎ ህዝብ እና ከደሴ ህዝብ በላይ ማንም መልካም እና ለሰው አዛይ ለሰው ሀሳቢ የለም። ስለዚህ እዚሁ ለመቅረት የፈለግሽ ነገር ነው የምትመስው ከቤተሰቦችሽ ጋር አላት። ሀናም ከልቧ አለቀሰች። አባዬ ምን እያልክ ነው? እኔ በፍጹም እንደዚ አይነት ነገር አላሰብኩም እንዴ! በማለትም አለቀሰች። ወይዘሮ ባዩሽ እንግዲህ አሁን ተነ እርግብ የእጇን እያገኘች ትገኛለች። አይገርምም። ሁልጊዜም አሸናፊነት ያላት መስሏት በጣም እየተንጠራጥራች ነበረ። ግን ሁልጊዜ አሸናፊነት የለም በእውነት እስካልተራመድን ድረስ። ሌላው ነገር እንግዲህ ወይዘሮ ባዩሽ ይህም በመደረጓ ሰላም በእጅጉ እየተደሰተችና እንዲሁም ደግሞ መጀመሪያም ወይዘሮ ባዩሽን አትወዳትም ነበር። አይገርምም። በጣም በሚያሳዝን ሁኔታ አሁን ልባቸው ተሰብሯል። እንዲሁም ምናሴ ሌላኛው ነገር አሁን ወይዘሮ ሜላት ከመስፍን ጋር ለመኖር ተስማምተዋል። ምክንያቱም ምናሴም እንዲሁም ደግሞ ሰላምም የእናታቸውንና የአባታቸውን አንድ ጋር መኖር ፍላጎታቸው ነበር። ግን ወይዘሮ ሜላት የምትናገራቸው ነገሮች ከመስፍን ጋር ያላት ነገር ልጅሽን ለጠንቋይ ገብረሽ ብለህ ጥለኸኝ ሄደህ፣ አንተና እኔ እዚህ ቤት አንኖርም። አንተ ጥለኸኝ ስትሄድ ጥሎኝ አልሄደው ይሄ ቤት ነው አላት። ይሄ ቤት ጠባብ ነው እንቀይር፣ እዚህ ቤት መኖር የለብንም ሲላትም፣ እሷም ምን ሞቼ ነው ቁሜ በማለትም ተናገረችው። አሁን ብቻዬን ሳለቅስበት፣ ስከፋበት፣ ብዙ ነገር ሲሆንበት፣ ማንም ከጎኔ ባልኖረበት ሰዓት ይሄ ቤት ነው ከጎን ያለው። ብሞትም ምንም አይነት የተደላደለ ቤት ወይም ሰፊ ቤት ቢሆንም ጥየው አልሄድም አለችው። ከዛም ሜላት ለምን የባለፈውን አታይው አላት። በፍፁም አንተ ልትተው ትችላለህ፣ እኔ አልተውም አለች። ይሄ ቤት ልጆቹ እየተጨናነቁ ነው፣ እና ምናሴም ለእህቶቹ ለቆ ሶፋ ላይ ነው የሚተኛው ስለዚህ ሁላቸውም ደግሞ ለየብቻቸው መተኛት መኖር አለባቸው። ምክንያቱም ፕራይቬት የሚባል ነገር አለ። ልጆች እኮ ናቸው፣ ነጻነት ሊገባቸው ይገባል። ስለዚህ ሴቶቹ ልጆች በአንድ መተኛት የለባቸው፣ ምናሴም ሶፋ ላይ መተኛት የለበትም። ስለዚህ ሰፋ ያለ ቤት ይህንን ወይ ሽጠን ወይ አከራይተን ሌላ ቤት መግባት አለብን፣ መግዛት አለብን ሲላት ወይዘሮ ባዩሸ ቀወጠችው ግን ቢሆንም በሰላምና እንዲሁም ደግሞ በምናሲ ጭቅጭቅ እንዲሁም አሁን አዲሷ ሀና ልጃቸው መሆኗን ሲያረጋግጡ በደስታ በእጅጉ ተስማምተው አብረው ለመኖርና የተሻለ ህይወት ለመቀጠል ተስማምታ አብረው ለመኖር ልጆቻቸውንም አብረው የሚፈልጉትን ነገር እያደረጉ የቀረው ህይወታቸውን የልጆቻቸውን ቁም ነገር ላይ ለማድረስ ተስማሙ። ቻናሉን ሰብስክራይብ እያደረጋችሁ